በመሐመድ ላይ ታፍራላችሁ ብለ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነው። ታፍራላችሁ የሚለው ነገር ተቆራርጦ ነው እውነት ነው። እዚህ ጋር አልዋሸህም። መሐመድ ላይ ነቢዩ ሙሐመድ ሰለላሁ ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ እሺ እሺ፣ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ፣ ፕሊስ አዳምጠኛ ጠየቀኛ። እሱን ንግግር መቼ ነው ያደረግኩት መሰለ የዛሬ ሶስት ወር ምናምን አካባቢ ይመስለኛል። የእናንተ ውስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ እንደዚህ ስለ ጳውሎስ እያብጠለጠሉ ነው የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዲ ጳውሎስ አሳፋሪ ሆኖ ኦ ሄጄ ቤታቸው ድቤት አድርጋቸዋለሁ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ አንድ ሁለት ኮመንት እንደጻፍኩኝ አስገቡኝ፣ እስኪ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብዬ ነው የሚያሳፍረው አስገቡኝና በቃ እንወያይበት አልኳቸው። ቤግ ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህን የሚዩት ሚዩት ከተደረኩ ኮመንትን መጻፍ አልችልም ምንም አልሰራም። ተመለስኩኝ በማግስቱ ገባውበት ምን ብዬ፣ እናንተ ናችሁ የምታፍሩበት ስላፈራችሁን አላስገባችሁኝ። ጳውሎስ ሚያሳፍር ምንም የለውም። ታፍሩበት አላችሁ። ለእነኛ ምላሽ ሰጠሁበት ማለት ነው። ያነሳችሁት ይሄ ይሄ ይሄ ያላችሁት እንዲህ ነው ኦኬ ፈር አይ ሚን ፎሎ አድርጉኝ። ራስ ታፍራለህ አሁን? በነብዬ ጥያቄ ልጠይቅህ። አላፍርም አታፍርም? እሺ ጥያቄ ልጠይቅህ ነው ነው እሺ ጥያቄ፣ በአምሳ ስድስት አመት፣ በአምሳ ስድስት አመት፣ ፕሊስ ቆይ፣ ታፍራላ ታፍርም፣ እንመልከት። አሸንጉሊት ምትጫወት ህፃን ልጅን ገና የስድስት አመትን ለወሲብ ትመኛለህ? የስድስት ዓመት ህፃን ልጅን በአምሳዎቹ በአምሳ አራት ዓመት ላይ ለወሲብ ትመኛታለህ፣ ልታገባት ትመኛለህ። ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ። በአካል በጠረጴዛ ዙሪያ ማውራት እንችላለን። እንደዚህ እቺን ነገር ትችላለህ ቤዛ በአካል ተገናኝተን ማውራት እንችላለን። በአካል ይቻላል። ያ አሁን እያወራ ነው፣ ሀያ ሰባት ሺህ ሰው በላይ እያለ ነው። አይ አላፍርበትም ካልክ ይህን መልስልኝ በማኛ እንዲለእሽ ለመታዳምጠኝ ምንን እኔሁም ብዙ ጊዜ የጠይቁት ያቀ አትመለስልኝ። በአካል ው በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘ እኔም ቅዱስ ቆራንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን። አንተም ፈጣሪን ይዘ አትፍራ። ፍራት አለ በዚህ ሰሞን የሚወራው ነገር ስጋት ሊኖር ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህ ነው አላህ ያዘ ሰው እባክ ስለዚህ ፎሎ አርጉኝ፣ በቃ የተሳሳትኩበትን መረጃ ማምጣት ትቻል እቀበላለሁ። ከዛ ውጭ ግን ፎሎ አርጉኝ፣ እወዳለሁ። ከእስር ወይን ሆን በአካል ለምፈራክ በአካል ምን ፎቶ እኔ በአካል ፎቶ ልታነሳኝ ነው? ምን ታምን አድርግ። አይደለም በቃ ፎሎ አርጉኝ። ስማኝ አንዴ እንደማመጥ ፖሊስ አን እኔም አልፈራም። አንተና እኔ ብቻ በአካል አራት መቶ ሺህ ብር ሊበላ ፈልጎ ነው ልጅ ከሌላ ሰው ጋር። እሺ በላን ላስወርድ ነው ላስወርድ ነው። አዲስ አበባ እሺ። ወደ ቴምር በጣም ነው ቴምር በጣም ነው። መሃመድ ቢባል ጓደኛ ነበረኝ እና ትንሽ ዱርዬ ነገር ነው እና ቴምር ኬትም ቴትም ብሎ ዘው ይመጣ ነበረ እና በጣም ቴምር ወድ ነበረ። ዘንድሮ ግን ቴምር ማንም ያመጣልኝ የለም። ፍራን ብለሱታል በአንተ ቅራኔ ነገር ቢኖር ትንሽ አንተ በሰራውን በሰሞኑ በሰራው ያለውን መሰደድክበት እንትን ትንሽ ያው፣ አንተ ሰው ተሳስቷል ብለህ ስተ እንደገና ለሱ ምላሽ የሚሰጠው ነገር ቢያንስ አንድ ሁለት ላጠፈው ሰው፣ አንተ ደግሞ የሚበልጠውም የሙስሊም ወንድሞቻችን የሚያስከፋ ነገር ማድረግ የለብህም። ምክንያቱም ምንም በማለት ነገም በማለት ማለት ነው። እዚህ ጋር ለምሳሌ ፍራሃንን የመሰለ ወንድማችን የሙስሊም ወንድማለን እኔ ያለው እና ከዛም ደግሞ በላይ ያለ ለምሳሌ አንተ አንድ አስር ሰዎች አወሩ ብለ ካወራ ነጌስ፣ የት ነው የምንደርሰው? በዚህ ልክ እንቀጥላለን ወይ የሚለው ነገር አንተ ብታስብበት መልካም። ተማመ እና መሰግናለን። ያ ኢብኑ ሳሊ አንድ የሚጠርግ ይደርባል። ኤኒዌይስ ተማም የሚያነሳው ወደ መስቀለኛ ጋር ተቀራራቢ ሀሳብ ነው፣ እንደዚህ አይነት ነገሮች እ ያ ልክ ነው። ምክንያቱም ሁሉም ቤቶች ሴፎች እና እሳት ሊኖር ይችላል። ሁሉም ቤቶች ብሶትና ቁጭት ይኖራል። የሆነ ነገር ሲፈጠር እሱን እናውቀዋለን። ነገር ግን ምንድነው ንጽጽር ላይ የሚቆዩ ባይዘይ እኔ ተማም ሆነ ለመናገር በጣም ከምጠላው ነገር ነበር፣ አስቀድሜ ማለት ነው። እንደዚህ አይነት ነገር ስሰማ እንዴት ነው እሱ ለምንድን ነው የሰው ሃይማኖት እንደዚህ የሚጠቹት ምናምን ከሚሉት ውስጥ ነኝ። መለስ ብለህ የቀደሙ ቪዲዮዎችን ካገኘ አሁን እኔን ሊያሸማቅቁ የሚሞክሩባቸው እንደውም ለእስልምና ድጋፍ ስሰጥ ለምንድነው እንደው የሚያነሱት፣ በቃ ምን አገባቸው እያል ያ ሙስሊሙ ቁርአኑን ተወዳድሮ ካሸነፈ እሸልማለሁ። የመጀመሪያ አስር ሺህ ያልኩ፣ ከዛ 50 ሺህ ብር ደግሞ ቪዲዮ ስሰራ 50 ሺህ ብር እሸልማለሁ ስል እኔ ፖዚቲቭሊ ነው ንጽጽሩ። እንደዚ እንደዚህ በኋላ ሳይ ግን ያም ይመጣል ክርስቶስ ላይ በኋላ ንጽጽሩ ሲገባ ግን እየጋልክ ትሄዳለህ፣ እየሞቀ ትሄዳለህ፣ እየለመድከው ትመጣለህ። ከዛ የተጻፈ ከሆነ ደግሞ ለምን አንገልፀውም? እውነት ነው ኢትዮጵያ ላይ በተለይም እንደዚህ ገና አይምሮአችን በጠረጴዛ ዙሪያ ተነጋግሮ አንብበን ከመሞገት ያልደረስን አብዛኞቻችን የተነገረንን የያዝን፣ ተነግሮናል። ያ የተነገረን የሚነግረና ካል ደግሞ አንድ ነገር ውፈይ ምን አለ መሰለ ለምሳሌ እስልምና ሃይማኖትና ክርስቲያን ማለት ነው። ለብዙ ዓመት ደግሞ አብሮ ኖሯል። አሁን አንተና እኔ በደረስን በሳል ደግሞ ይሄ ነገር ሊደረግም አይችልም። አሁን ለምሳሌ ከአንተም ከኔም በእውቀት የሚበልጡ ሰው አለ፣ እንደ ቤተክርስቲያን አገልጋይም እና እንደ ቁርአን እንትንም ኡስታዞችም ብዙ ከአንተ እውቀት ይበልጡና ይበልጡናሉ። ስለዛ ደግሞ አንተና እኔ ደግሞ እንጂ እዚህ ጋር ሙስሊሙን ማህበረሰብ እና ክርስቲያኑ ማህበረሰብ እርስ በራስ መበላቱ ተገቢ አይደለም። እኔ እንደራሴ ማለት ቢያንስ አንተ ከቻልክ አንድ ሙስሊም ወንድም ቢሳሳት ከቻልክ ከዛኛው ነገር ለማውጣት ቢያንስ ይሄ ነኝ እኮ ተሳስተናል፣ ቢያንስ እንዴት እንደዚህ እንደዚህ ትላለህ። እኔ ክርስቲያን ነኝ ብላ በስትክክል ለምሳሌ ቀርባ ብታስረደው አሳምና ብትመልስ ይሄ አንድ ብቃት ነው። ለአንተም ብቃት ነው። አንተ ያ ተሳስቷል ብላ ይሄ ጥፉን ደግሞ የምትቀጥል ነገር ከሆነ ይሄ ትንሽን ቦታ አይወዝድም። ያው ሰላሙም አይኖሩም ሀገራችን ላይ ያ ተማም ትክክል ነህ። ያ ትክክል ነህ። ትክክል ነህ። ጥፋት በጥፋት አይታረምም። እሱ ይታወቃል እኮ ስጠት መሰል አይታረምም፣ ትክክል ነህ። ግን ምን አለ መሰለ አንዳንዴ ይሄ ስጠት እንዲድረስ እንኳን ለማድረግ በጣም ሞከርን፣ ነገር ግን አልሆነም። ነገርኩ እኮ እኔ እኮ ሙስሊሞችን እሸልማለው እስካልኩበት ደረጃ ነበረ። እዚህ ደረጃ አሁን እኔ ሊያሸማቀቁኝ፣ በፊት እንዲህ ሲለን ነበር ሙስሊሞች እንሸልማለው ይል ነበር እያሉ ያንን ቪዲዮ የሚያመጡት፣ በፊት የነበረኝም ቪዲዮ እያያዙ ነው። አሁንም እኔ ችግር የለብኝም። ከሙስሊም እህት ወንድሞች ጋር ምንም ችግር የለብኝም። ነገር ግን ይሄ ነገር ገብተዋል። ኡስታዞቻችሁን ዞር ብላችሁ አላያችሁም? አምላካችን ላይ የሚሳደቡ ስድብ፣ በጣም በጣም በጣም ዘግናኝ ነገሮች አሉ። የተወሰነ ቅድም ስናስደምጥ ሰምታል ይመስለኛል። ኢየሱስ ጌ ነው አስብ። አምላክህን ጌ ነው ሲልብ ካካውን ካካ ይላል። ካካውን ዲንዲያ ደስ ይልብ። ለኛ በጣም ፔንፉል ነው ይሄ። በጣም ያማል ማለት ነው። ስለዚህ ይሄንን ዝም ብሎ ዝም ብሎ ሲስቅ ሲደሰት የቆየ ማህበረሰብ አይ አንተ ጋር እንዲህ ስንለው ከአንዳንድ ሴፍ ልምዘ ሲል ያስተዛዝባል። ምክንያቱም እፎይ ብቻው ልገለው ትችላለ። ነገር ግን 50 የሚሆኑ ስታቶች ጋር ነገ ሴፍ ሊገባል ይችላል።